እንደ ሀገር የኢኮኖሚን ችግር ለመቅረብ ግብርና ግንባር ቀደም ቦታ ይዛል። የግብርናውን ሴክተር ለመደገፍና ለማገዝ ደግሞ የምርምርና የጥናት ስራዎች በአግባቡ ማከናወን ይገባል። የሲዳማ ክልል ግብርና ኢንስቲትዩት ከተቋቋመ ቅርብ ጊዜ ቢሆነውም የተለያዩ የምርምር ስራዎች ማከናወን ችሏል። የተለያዩ ባለድርሻ አካላት የተሳተፉበት ይኸው መድረክ ኢንስቲትዩቱ ያከናወናቸው ስራዎች በተለይም በሰብል በተፈጥሮ ሀብትና በእንስሳት ልማት በዝርዝር ቀርቧል። በዚሁ ጊዜ የሲዳማ የክልል ግብርና ኢንስቲትዩት ተጠባባቂ ዳይሬክተር ዶክተር ዘሪሁን የባቶ እንደ ክልል የሐዋሳ የምርምር ማዕከል ውክልናን በመውሰድ እየሰሩ ስለመሆናቸው ገልጸው ማዕከሉ ስድስት ክፍሎች እንዳሉትም አብራርተዋል። ሲዳማ ግብርና ምርምር ኢንስቲትዩት የተቋቋመው ባለፈው አመት ነው። እሱም መሰረት አድርጎ የተነሳው የሐዋሳ ግብርና ምርምር ነባሩ ማዕከል ነው። ይሄ ነባር ማዕከል በስሩ ወደ 160 ሰራተኞች ያሉት አንጋፋ ማዕከል ነው። እዛ ውስጥ እንግዲህ ከስልሳ በላይ ተመራማሪዎች ያሉበት እዛ ደግሞ ማዕከሉን የኔን የክልሌን ስራ እንዲሰራ እንደ ተቋም ወክየዋል ብሎ እክልና ወስደር እየተንቀሳቀስንበት ያለው ሁኔታ የሐዋሳ ምርምር ማዕከል በርካታ ምርምር ስራዎች እያከናወነ እንደሚገኝ የገለጹት ዶክተር ዘሪሁን እንደ ሀገር እያበረከተ ያለውን አስተዋጽኦ አብራርተዋል። ዘጠኝ በላይ ማቀፍና ከውጭ በተገኙ ስምምነቶችን አድርገን የምርምር ፕሮጀክቶች ስራዎችን እየሰራን እንገኛለን። የሀዋሳ ግብርና ምርምር ማዕከል ዝርያዎችን ያወጣል፣ ሰብል ዝርያዎችን ያወጣል። እንዲሁም ከ202 እስከ 204 በፈረንጆች ወደ አምስት ዝርያዎችን አስለቅቋል። ይህ ማዕከልና ሀገር ትልቁ ኮንትሪቢሽን ይሰራል። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ መምሩ ሞኬ ኢንስቲትዩቱ የአርሶ አደሩን ምርትና ምርታማነት ለማሳደግ ድርሻው ትልቅ እንደሆነ አንስተው ተቋሙ ተግዳሮቶች ውስጥ ቢሆንም ውጤት አስመዝግቧል ነው ያሉትም። እስካሁን ድረስ የምርምር ስራው ጫና በአዋሳ የምርምር ማዕከል እጅን የወደቀው ዞሮ ዞሮ እንደ ምርምር ኢንስቲትዩት በውክልና የተንቀሳቀሰ መሆኑን እናውቃለን። ባለፈው ዓመት ምንም አይነት በጀት ሳይመደብ ስራዎችን በተለያዩ ወይም ከተለያዩ ምንጮች በማግኘት ሳይሰራ አልፏል አንልም። እንደኛ የተሻለ ስራ ሰድቷል ብለን እንወስዳለን። የሲዳማ ክልል እንስሳት ሀብት ልማት ቢሮ ምክትል ኃላፊ ዶክተር አደጋ አለሙ በበኩላቸው በእንስሳት ሀብት ልማት ላይ እየሰራቸው ያሉ ስራዎች አብራርተዋል። ሰፋፊ ስራዎችን ነው ለሁለቱም ቢሮ የሰሩት። በእኛ ቢሮ ስር ያሉ ስራዎች ወደ ስምንት ምርምር ስራዎችና ስልሳ ሁለት ተመሳሳይ አክቲቪቲዎችን እየሰሩ እንደሆነ እኛም በቅርበት አብረናቸው እያየን እየሰራን እየደገፍናቸው ነው ያለነው። እና በሲዳማ ክልል ምክር ቤት ግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ዱካሌ ለሚሶ ኢንስቲትዩቱ በእንስሳት ሀብት በተፈጥሮ ሀብትና በቴክኖሎጂ ሽግግር የተሻሉ ስራዎች ማከናወኑን ገልጸዋል። በዶሮዎች ላይ ያደረጉትን ምርምር አሳይተውናል። የተገኙ ውጤቶችን አሳይተውናል። ሌላ እነዚህ በግና ፍየሎችን ከሌላ ቦታ ከቦንጋ ከሚመጣው እና በዚህ በክልሉ ውስጥ ካሉ ኮርማዎች እንትኖች ለማባዣ የሚጠቅሙት ያገኙት ውጤት አሳይቶናል። በተለይም ከቦንጋ ከማምጣት ይልቅ እዚህ ያለው የአካባቢያችን በሌሎች በአበራ እና ከሌሎች አካባቢ ወስትን ብናባዛ ከነዛ ጋር ምንም ልዩነት የሌለውም እና ወደ ሌላ ቦታ ክመድ እዚያ ያለውን ማባዛት እንደሚቻል የሲዳማ ክልል ግብርና ኢንስቲትዩት ምንም እንኳን የተለያዩ የጥናትና ምርምር ስራዎች ማከናወን ቢችልም የአርሶ አደሩን ተጠቃሚነት ሊያረጋግጡ የሚችሉ ስራዎች ላይ ትኩረት ማድረግ እንደሚገባም ተመላክቷል። የክልሉ መንግስትም ተቋሙን ለመደገፍና ለማገዝ በትኩረት ይሰራል፣ ነው ያሉትም የክልሉ መንግስት በዚህ አመት ወደ አርባ ሚሊዮን የሚጠጋ በጀት መድቧል። የካሽ እጥረት ሊያጋጥም ይችላል፣ ልክ እንደ ለሌሎች ቢሮዎች እንደሚያጋጥም በዛ መሰረት ስራዎች የተሰሩ ናቸው የሚል ሂደት ነው ያለን። በቀጣይ ግን ደንቡ ጸድቆ የሚጠናቀቅበት ጊዜ የራሳችንን አሰራር አደረጃጀት አርመን አስተካክለን በሙሉ አቅም ወደ ስራ እንገባለን። አሁንም ቢሆን እነዚህ ስራዎች ተጠናክረው መሄድ አለባቸው። በቀጣይነትም ይህንን ድጋፍ በማስቀጠል ቅድም እነሱም ያነሳቸውንም የተቋማዊ ችግሮችንም በመፍታት በሰፊው ወደ ስራ እንዲገቡ እንዲንቀሳቀሱ እና ከእነሱ የሚጠበቀውንም ጥቅም ለማህበረሰቡ እንዲያበረክቱ የማድረግ ስራ ይሰራል። ተፈጥሮን የመጠበቅ አፈር ለምነት የመጠበቅ ስራዎች ከብዙ በትንሹ ናቸው እና እነዚህ ስራዎች እየሰራ እንገኛለን። አሁንም ቀጣይ እንግዲህ በስፋት የምንገባ ነው የምንሰራ ነው።